በጨለማው ላይ እናብራ ከሚለው ፌስቡክ ገጽ ላይ የተወሰደ ግጥም በምስጋና ተስፋዬ ንባብ በብስራት ታደሰም ለኛ ዋጋ ሰጥቶ እንዴት በአንድ ቃል ያውም ለሰው ባል ነው ክፉ ሆነው ሳለ በትንሽ ደግነት እውነት ይሁን ውሸት ከላይ ይሁን ከውስጥ አከፋፍለን ስንሰጥ ይህ ሰው ፍቅር ነው ፍቅር አመንጪ ነው ብለን ሳንጨርሰው ደግነት አውርተን ብርታቱን ዘርዝረን ካፋችን ጨርሰን ገና ሳንቋጨው በሚያስገርም ክፋት በሌላ ማንነት እኛ ባልጠበቅነው መንገድ የሚገለጠው ለዚህ ሰው በቸር ነው በዚሁ ቋንቋችን ለትልቁ ጌታ ለሁሉ መከታ ጠዋት ስንፈልገው ማታ ስንፈልገው ሥራልን ስንለው ድረስልን ካልነው ያለምንም ቅድሚያ መኖንም ሳንቸረው በፈለግነው ሰዓት ፈጥኖ የሚደርሰው ለእኛ ዋጋ ሰጥቶ መስቀል ላይ ለዋለው የእኛን ኀጢአት ለብሶ ሲኦል ለወረደው በዚያው ያልቀረብን ከንቱ ያላረገን በትንሣኤው ብርሃን በድል ላይ ድል ነስቶ ዘላለምን ሰጥቶ ዋጋ ለእኛ ከፍሎ በመስቀል ላይ ውሎ እንዴት በአንድ ቃል እንዴት በአንድ ቋንቋ ፍቅር ነህን በለው። ሌላ ቃላት ይውጣ ይውጣና ይደርደር፣ እሱም ብቻ የሚያከብር ለሌላ ማንለው ተፈጣሪ ሁሉ ማይጠቀምበት የእኛ ኢየሱስ ብቻ የሚከበርበት ቋንቋን ፈልግለት፣ ዜማ ይደርደርለት። አዲስ ቃል እናውጣ፣ አምልኳችን ይድመቅ፣ ወደ ሰማይ ይውጣ። ፍቅሬን ምገልፀበት ቃላት ሁሉ አንተን መቼ ይገልጹሃል? እንኳን ሊያተልቁ ያሳንሱብኛል። አንተን ማከብርበት፣ ማደናንቅበት ፊት ተደፍቼ ልቤን ማፈስበት ለሰው ሳወራልህ፣ ስመሰክርልህ የውለታህን ብዛት ስዘረዝርልህ ፍቅርህን ልተርክ ያደረክልኝን የመኖሬ ምክንያት አንተ መሆንህን ቀጥተኛ መንገድ እንቅፋት የሌለህ የመንገዱን ውበት ልዘርዝርልህ፣ ቋንቋ ፈለግኩና አንተን ምገልጽበት ውስጤ የሞላውን እውነት ላብስርበት፣ አጣውኝ ፈልጌ አንተን ምገልጽበት። በምን ቋንቋ ልግለጽ? የቱን ልጠቀመው? እንዴት ባወራው ነው ውስጤን የሚገልጸው? ሁሉን አሳንሼ አንተን ማልቅበት ብዬ ተጨንቄ ቋንቋ አጣሁለት። ይህንን እያሰብኩ አንድ ነገር አልኩት፣ ምገልጽበት ቋንቋ አጣሁለት። ፍቅሬን ፍቅሬን ምገልጽበት በምስጋና ተስፋዬ።